የምትመለከቱት ወንድም ሁለት ሴት ሕፃናት ልጆቹን ይዞ በበረሃ አቋርጦ በሕገ ወጥ ስደት አውሮፓ ገባ። ለ24 ሰዓት ሕግ ባይኖር ምን ታደረጋላቸው የሚለውን ቪዲዮ ኮሜንት እንዳነበባችሁ ተስፋ አደርጋለሁ። ግማሹ እሰርቃለሁ፣ ግማሹ እገላለሁ፣ ግማሹ እደፍራለሁ፣ እንደዚህ አይነት ኮሜንት ነው የነበረና ሊያጠፉን ለሚፈልጉ ሰዎች መልሳችን በስተናል። እየቀነሱን ለሚመስላቸው ሰዎች መልእክታችን በስተናል። ነገ ጥቅምት የማህሌተ ጽጌ የጽጌ ጾም ሶስተኛውን ሳምንት ጀመር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ ቅዱሳን እግዚአብሔር ስሙ ዛሬውን ዘወትርም የተመሰገነና የተወደሰ ይሁን። ሁለት መረጃዎችን በወቅታዊነት ይዤ አለሁኝ። ሌሎች ደግሞ ይመለከቱናል ብዬ አሰብኳቸው፣ ልንነጋገርባቸው ይገባል ብዬ አሰብኳቸው ይዤ ወጥቻለሁኝ። አንደኛው እንግዲህ የአቡነ ሳዊሮስ ጉዳይ ነው። በኦሮምኛ ካስተላለፏቸው መልዕክት መካከል ላይ አሁን ጊዜው የእኛ ነው የእኛ ኦሮሞዎች ድል ማድረጊያ ጊዜ ነው ብለው የተናገሩበት ነገር አለ ተተርጉሞ ወጥቷል። እሱን የምንመለከተው የሚሆነው። ሁለተኛው ጉዳይ አንድ ፌስቡክ ላይ አንድ የተጻፈ ጽሁፍ ነበር። ለሀያ አራት ሰዓት እንደፈለጋቸው ሁኑ ቢባሉ ምን ሊሆኑ እንደሚችሉ ሰዎች ጽፎ ነበር። ታዲያ ይሄ ነገር ትናንትናም እንዳነሳሁትኝ እውነት ሀገር እግዚአብሔር ነች። እንደ ይህች ሀገር ቅድስት ሀገር ነች የሚያስብል ይመስለኛል። ለማንኛውም እስከ ፍጻሜ ድረስ ተከታጠሉ። የነገ ስንክሳር የሚጀራችሁ መጥቻለሁ። መጀመሪያ ግን መምህር ጳውሎስ መልካ ስላሴ ከተናገሩት ነገር እንጨምር። እውነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአሁን ሰዓት ላይ እየሰፋች እየበዛች ነው? ይህ ጥያቄ ኮሜንት ላይ መልሱልኝ ከቻላችሁ። ጀምር ለሚፈልጉ ሰዎች መልሳችን በስተናል እየቀነሱን ለሚመስላቸው ሰዎች መልእክታችን በስተናል። በፊታችን የምንቆምበት ቦታ ጠቦናል። ተሳልመን እንኳን መቅደሱን ለመውጣት የመኪና ማቆሚያ ቀርቶ የእግራችን መቆሚያ ቦታ አተናል። ምክንያቱም እግዚአብሔር ህዝቡን አብዝቷል። ክብርና ምስጋና ለስሙ ይሁን። ይህን ጥያቄ ነው የፈለግኩትኛ አሁን ላይ የኦርቶዶክስ አብያን ቅዱስ ቤተክርስቲያን ልጆች እየበዛን ያለ ነው እውነት? ከሌላ ቤተ እምነቶች እያመጣን ያለ ነው እውነት? እንደው እንደ አህዛብስ እየወለድን ያለ ነው? ጥያቄው ለእናንተ ነው። በምን ተአምር፣ ምን መለኪያ አድርጎ ነው በስተና ላይ እየተባለ ያለው? በአንድ ቤተክርስቲያን ተሰብስበን ለንግስ ሰዓት ላይ ስለመጣን ወይ ደግሞ የሆነ መምህር ያስተምራል ተብሎ ጉባኤ ስለተገኘ ብዙ ሰው ስለታየ፣ እውነት በስተና ላይ የሚያስብር ነገር ነው? ምንድን ነው እንግዲህ ትናንትና ያለቀውን እንኳን የሰብ መንፈሳዊ ጉባኤ ተመልክተናል። ሪፖርቱ እንኳን አንድ ክርስቲያን አመጣፍ የሚል የለም ከማህበረ ቅዱሳን ሪፖርት ውጭ። የማህበረ ቅዱሳን ሪፖርት ነው ወደ አርባና ምሽ ሰዎች አስጠመኩኝ ያለው። ከዛ ውጭ ያለው አስጠመኩኝ የሚል እኮ የለም። ስለዚህ ምን ይዘን ነው በዝተናል እያልን ያለ ነው? ምንድን ነው በዝተናል እያ አስባለን ያለው እውነት? ከዕለት እለት እየተገደለ እየተጨፈጨፈ አለ ሰሜኑ በታይ ደግሞ ኦርቶዶክሳን የሚበዙበት ቦታ ላይ ይሄን አራት ዓመት አምስት ዓመት ስድስት ዓመት እንዴት ነው እየሆን ያለ ነው? በየቀኑ ኦርቶዶክሳዊያን አድለው የሚገድሉት በየቀኑ ኦርቶዶክሳዊያን አድለው እያለቁ ያሉት እርስ በእርስ እንኳን የሚተኳኮሱት እንኳን ኦርቶዶክሳዊያን አይደሉም ወይ? በየቀኑ ምን ያህል ነፍስ ነው እያጣ ያለ ነው? ምን ያህል ኦርቶዶክሳዊ ነው እያለቀ ያለው? በየዕለቱ ጦርነቱ እያለቀ ያለው እየተማገደ ያለው ኦርቶዶክሳዊ። ሙስሊሙ ሰው ጦርነት ላይ እንደማይገባ እናውቃለን። ኦርቶዶክሱ ነው፣ ወታደር ቢሆን ኦርቶዶክሱ ነው፣ ዘመቻ ዘመት የሚባል ኦርቶዶክሱ ነው። ሙስሊሙ ዳሩን ይዘው ያስጨፈጭፋል ኦርቶዶክሳዊያን። ስለዚህ ምን ተይዞ ነው ይበስተናል እየተባለ ያለው? የሚለውን ነገር እናንተ ኮሜንት ላይ መልሱልኝ። ለማንኛውም ይሄን ህግ እነስማለሁ፣ ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ የሚለውን ቪዲዮ ኮሜንት እንዳነበባችሁ ተስፋ አደርጋለሁ። ግማሹ ሰርቃለሁ፣ ግማሹ ገላለሁ፣ ግማሹ ደፍራለሁ፣ እንደዚህ አይነት ኮሜንት ነው የነበረና ይህንን ነገር ሳነብ አንድ ታሪክ ትዝ አለኝ። ቅዱስ ፍሬም በነበረበት ዘመን አንዲት ዝሙተኛ ሴት ቅዱስ ፍሬምን በዝሙት ለመጣል መጀመሪያ፣ እናንተ ግን መልሱ ኮሜንት አይታችሁት አብዛኞቹ ሲናገሩ የነበሩት ሴቶች ያገኘቸው ሴቶች እንደፍራቸዋለን አንድ አስር ሴት ደፍራለሁ፣ አንድ አስራአምስት ሴት እደፍራለሁ የሚል ሰው ስታያዩ ምን እየሆንን ነው? ባለ ማህተቦች እርግጥ ሁሉም ዛ ላይ ኮሜንት ፍት ርቶሎስ ላል እንችላለን። ግን ምንድነው እየሆንን ያለ ነው የሚሉን ነገር ስለረደች በዚህ ዓይነት ጊዜ ተወራረዳ አልቀረችም ወደ ቅዱስ ኤፍሬም ዘንድ ሄደች እና በሩን አንኳኳች። ከዛም በኋላ ቅዱስ ኤፍሬም ከፈተላት፣ ገባች በዚያንም ጊዜ ቅዱስ ኤፍሬምን እንዲህ ብላ ነገረችው ከአንተ ጋር ዝሙትን መፈጸም እፈልጋሉ አለችው። ቅዱስ ኤፍሬምም እሺ ግን እዚህ አይደለም ማለት። በዚያንም ጊዜ ቅዱስ ኤፍሬም ወደ ገበያ መካከል ወሰዳት፣ ብዙ ህዝቦች በነበሩበት አካባቢ ወሰዳትና በያውን የፈለግሽውን ዝሙት እነዚህ ህዝቦች ባሉበት እንፈጽም ብሎ ነገራት። በዚያንም ጊዜ ያች ሴት ደነገጠችና አንተ ምን አይነት ደፋር ብትሆን ነው ይሄ ሁሉ ህዝብ ባለበት በገበያ ማለት እንዴት ዝሙትን እንሰራለን ብላ መለሰችለት። ቅዱስ ኤፍሬም ፈጋጋደና ጌታዬ መረኔቴ ኢየሱስ ክርስቶስ ሆይ ለኔ የገለጥክልኝን ለዚች ለደካማ ሴትም ግለጥላት ብሎ ጸሎትን አደረገ። በዚያን ጊዜ ቀና ብለሽ እስቲ ተመልከቺ ብሎ ያችን ሴት ነገራት። ያቺ ሴትም ቀና ብላ ስትመለከት የሚገርማችሁ ነገር ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት በግርማቸው ከሰማይ ሆነው ወደ ታች እሷን ሲመለከቷት አየች። በዚያን ጊዜ ደንግጣ በግንባራ ተደፋች። ቅዱስ ፍሬ ምግር ሱራድካ ማልቀሳ እባክህ ይቀርበልኝ ብላ ጠየቀችው። በዚያን ጊዜ ቅዱስ ፍሬ እሷን ወስዶ እኛ ኃጢያትን የምንሰራው በደልን የምንሰራው ሰዎችን አፍረን ህግን አክብረን ብቻ ሳይሆን እግዚአብሔር ሁሌ ስለሚያይ ነው ብሎ ነገራት። በዚያን ጊዜ ወሰዳት አመነ ኮሳት እሷም አረፈች። ስለዚህ እኛ ኃጢያትን የማንሰራው ወንጀልን የማንፈጽመው ህግ ስላለ ብቻ ሳይሆን እግዚአብሔር ስለሚያይ ጭምር ነው። ሁለተኛ ነገር አንድ ሰው ኃጢአትን ሲሰራ ወንጀልን ሲፈጽም፣ ሶስት ነገሮችን ተላልፎ ነው የሚፈጽመው። በነገራችን ላይ አንድ ሰው ህግ ባይነገረው፣ ምንም አይነት ህግ እንደሌለ እንኳ ቢያውቅ ማለትም ሰው ህግን ባይወቅ፣ ጫካ ውስጥ እንኳ ከሰው ተለይቶ ቢያድግ፣ እግዚአብሔር በልቦናው ጓዳ በልቡ ሰሌዳ ላይ ህግን ጽፎለታል። ስለዚህ እግዚአብሔር በሰጠው ህገ ልቦና ሰውን መግደል፣ ሰውን መድፈር፣ ሰውን መስረቅ፣ ወንጀልን መስራት መጥፎ እንደሆነ ሰው ህግ ባይሰጠው እንኳ በልቦና የተጻፈለት ህግ አለ። ሰው በእሱ ይተዳደራ። ሰው ወንጀልን ሲሰራ ህገ ልቦናውን የተጻፈለትን ህግ ሽሮ ነው ማለት ነው። ሀያ አራት ሰዓት ህግ ባይኖር ለሚለው ጥያቄ ዘላለማችንን በልቦናችን ሰሌዳ ላይ የተጻፈልን ህግ እንዳለ ማወቅ አለብን። እግዚአብሔር የጻፈልን ህግ አለን በልቦናችን ላይ እግዚአብሔር በህገ ልቦና ህግም ቢሰጠን እነ ቅዱስ አብርሃም እነ ቅዱስ ኢሳቅ እነ ቅዱስ ያዕቆብ ተጠቀሙበት። በህገ ልቦናቸው ተነስተው በጎ ነገርን ሰርቶ ህግ ሳይጻፍላቸው ጸደቁ። የሚገርማችሁ ነገር እግዚአብሔርም ከህገ ልቦና ቀጥሎ ህግ ኦሪትን ሰጠ። እነዚህም አሰርቱ ትዛዛት ናቸው። አትስረቅ፣ አትግደል፣ አታምንዝር፣ ከኔ ሌላ ሌላ አምላክ አታምልክ፣ እናትና አባትን አክብር የሚል ሕግ እግዚአብሔር በራሱ ጣት ቀርጾ ጽፎ ለሰው ልጆች ሰጠ። ስለዚህ ሰው በደልን ሲሰራ ሕገ ኦሪትንም ሽሮነ ማለት ነው። ሶስተኛ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሕገ ወንጌልን ደሞ ሰጠን። ብስራት፣ ሕገ ወንጌል ማለት ብስራት ናት። ስለዚህ ስድስቱን ቃላት ወንጌል ስድስቱን ትዕዛዛት ወንጌል ሰጠን። ለተራበ አብላ፣ ለተጠማ አጠጣ፣ ለታረዘ አልብስ፣ የታሰረን ጠይቅ፣ እንግዳ ተቀበል የሚል ሕጎችን ደሞ ጨመረልን። ስለዚህ ሰው ሕገ ልቦናውን ሽሮ ሕገ ኦሪትን ሽሮ ሕገ ወንጌልን ሽሮ ነው ወንጀልን ኃጢአት ነው የሚሰራው። እንዲሁም ሰው እነዚህን ሕጎች ተላልፎና ሽሮ ሰው ላይ ግፍን ቢሰራ እግዚአብሔር ግፍ የሚሰራን ሰው ዝም ብሎ አይተውም። ለምሳሌ እንየና አባታችን አባ ሙሴ ጸሊም በቀድሞ ሕይወቱ በጣም አስቸጋሪ ሽፍታ እንደነበረ ብዙ ሰዎችን እንደገደለ እንዳመነዘረ እንደዘሞተ እንደሰከረ ብዙ በደሎችን እንደሰራ ተጽፎ ይገኛል። እና ከዛ ከጨለማ ህይወቱ ወጥቶ ወደ ቅድስና ህይወቱ ቢመጣም እንኳን ብዙ ታምራቶችም ብዙ ተጋድሎችን ቢጋደልም እንኳን በመጨረሻ ላይ የሞተው በሴፈ ነው። ምክንያቱም የበርበር ሰራዊት መጥተው ሲከቧቸው አባሙሴ ጸልይ ምን አለ፣ እኔ ከዚህም በፊት በግፍ ሰው እንገድ ይያሉና ምንም ያህል ጻድቅ ሆንም መሞት ያለብኝ በሰይፍ ተመትቼ ነው በሰይፍ ታርጄ ነው ብሎ ነገራቸው ለደቀ መዛሙርቱ። ስለዚህ ጊዜ አገኘን ቀን አገኘን ብለን ሰው ላይ ግፍ የምንሰራ ሰዎች ካለ ንስሓ ገብታችሁ ኃጢአታችሁ ተሰረየላችሁ እንኳን ቢሆን በነፍሳችሁ እንጂ በስጋችሁ ለሰራችሁ ግፍ እንደምትቀጡበት ይናገራል ይሄ ታሪክ። ስለዚህ እንደዚህ ብላችሁ ምታስቡ ክርስቲያኖች ካላችሁ በዚህ ጥፋታችሁና በደላችሁ በዚህ ንግግራችሁ ጭምር ከገሃነመ እሳት እንደምትገቡበት እያወቃችሁ ተመልሳችሁን እሳ ገብታችሁ ልቦናችሁን ወደ እግዚአብሔር መመለስ አለባችሁ። ይቆያል። ከነገራችን ላይ እንደ ቀልድ ውስጣችን ያለውን ነገር እናዋውጠዋለን። ምናልባት የህግ ይሄ ህግ ባይኖር ኖሮ እንዲህ አደርግ ነበር የሚል ሃሳብ ይኖራል። ከነገራችን ከሴቶች ወገን ባሬ ነገረው ነበር፣ ባሬን መረዘው ነበር፣ ባሬ እንዲህ አደርጎ ነበር፣ ጓደኛዬ እንዲህ አደርጎ ነበር፣ ጓደኛዬ እንዲህ አደርጋት ነበር የሚሉ ኮሜንት ያስደነግጣል። ስለዚህ ይህንን ወንጀሎች እንዳንፈጽማቸው ይህንን ነገር እንዳንፈጽማቸው እግዚአብሔርን አስበን ሳይሆን እየተሆነ ያለነው ወንጀል ከሰራን እንታሰራለን ብለን እያለ ነው ማለት ነው እንጂ እግዚአብሔርን ፈርተን ህሊናችንን ፈርተን አይደለም ማለት ነው። ወይ ደግሞ ለመስረቅ ሰው ያየን አድርግ ብለን እንጂ እግዚአብሔር ያየን አድርግ ነው ያለ ቤተው ለማለት ነው። እና ኮሜንቶች ውስጥ ታያቸው። ይሄ ነገር እውነት ኢትዮጵያ ውስጥ ይሄ ነገር እየታሰበ ያለው እንድንል ያደርግናል። በጣም ነውር ነውር የሆነ ነገር ስለሆነ ማለት ነው። ወደ አቡነ ሳዊሮስ ከመሄድ በፊት ወንድማችን አኪል አንድ ሀሳብ አንስቶ ነበር የመናፍቃንን መዝሙር ጋር በተመለከተ ማለት ነው ክርስቲያን እንደመሆናችን የፕሮቴስታንቶችን መዝሙር መስማት እንደማይገባን ከዚህ ቀደም ቪዲዮ ሰርቼላችሁ ነበር እና ዛሬ ደግሞ ይህንን ሀሳብ የተወሰነ የሚያጠናክር ነገር ልሰጣችሁ መጣሁ ማለትም ለምን መስማት እንደማይገባን ማለት ነው እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው ምንድነው የምስጋና መስዋዕት ነው ይህንን ያዝ አድርጉና ከክርስትና ውጪ የሆኑ አካላት ወይም ከቤተ ክርስቲያን ውጪ የሆኑ አካላት ደግሞ መስዋዕትን ሲያቀርቡ የትኛውም አይነት መስዋዕት ቢሆን የሚያቀርቡት ለእግዚአብሔር ነው የሚል እምነት የለም፣ እንግዲህ በእኛ ዘንድ እንዴት ማለት ነው። ጌታችን ኢየሱስ በማቴዎስ ወንጌል መራፍ ምዕራፍ 18 ላይ ለምሳሌ በሁለት ወንድሞች መካከል ለምሳሌ አለመስማማት ቢኖር ወደ ኤርሳን ጉዳዩ መጨረሻ ላይ የሚሄደው ወደ ኤርሳን ነው ብሎ አስቀመጠና ቤተ ክርስቲያንን የማይሰማት ከሆነ ግን እንደ አህዛብ ይሁንልህ ብሎ ተናግሮ ነበር። ቤተክርስቲያንን የማይሰማ ከሆነ አንድ ሰው እንደ አህዛብ ነው። ለኛ አህዛብ ከሆነ አህዛብ ደግሞ መስዋዕትን ሲያቀርቡ የሚያቀርቡት ለእግዚአብሔር አይደለም። ይህንን ጳውሎስ የሚናገራል አንድ አ ኮሪንቶስ ምዕራፍ 10 ላይ ቁጥር 18 አካባቢ ምን ብሎ ይናገራል? እንደው አህዛብ የሚያቀርቡትን መስዋዕት መጠቀም የለባችሁም እያለ ይነግራቸውና እንዲህ ይላል። አህዛብ ይላል ለምን ነው መጠቀም የሌለባቸው ማለት ክርስቲያኖች አህዛብ የሚያቀርቡትን መስዋዕት? እዛ ጋር የሚናገረው መስዋዕት ኖርማሊ የምስጋና መስዋዕት አይደለም፣ ግን ለየትኛውን መስዋዕት ሊነገር ስለሚችል ነው ይህንን ያስቀመጥኩት። ኦኬ እንዳትረሱ። ለማንኛውም ግን ክርስቲያኖች አህዛብ የሚያቀርቡትን መስዋዕት መጠቀም ለምን እንደሌለባቸው ሲናገር ምን ይላል? አንዳ ቆሮንቶስ ምዕራፍ 10 ላይ አሕዛብ እሺ የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳልሆነ እናገራሉ፣ ይላል አጋንንት የሚሰውት ለጋ ማ ይቅርታ፣ አሕዛብ የሚሰውት ለአጋንንት ነው እንጂ ለእግዚአብሔር አይደለም። ሰው እናንተም ደግሞ የአጋንንት ተባባሪዎች እንድትሆኑ አልወድም ይላል። ከአጋንንት ጋር እንድትተባበሩ፣ ከአጋንንት ጋር እንድትተባበሩ አልወድም። ምክንያቱም ለአጋንንት የሚቀርብን መስዋዕት ሰው የሚጠቀም ከሆነ ትብብሩ ከማን ጋር ይሆናል? ከአጋንንት ጋር ኦኬ። ይህ አጋንንት ኢየሱስን መስሎ ከሆነ የሚቀርበው ወይም ሌላ ኢየሱስ ሆነ ማለት ነው። ሌላ ኢየሱስ አለ በመጽሐፍ ቅዱስ ላይ ሌላ ኢየሱስ ይሏል ጳውሎስ። ኢየሱስን መስሎ የሚመጣ አጋንንት ማለት ነው፣ እና ኢየሱስን መስሎ ነው የሚመጣው። ለሱ የሚቀርብ ደግሞ የምስጋና መስዋዕት አለ። ለምሳሌ ዝማሪ ብለው የሚያስቡት ማለት ነው። በዛ በዝማሪ አንተ የምትሳተፍ ከሆነ የምትጠቀም ከሆነ ከማን ጋር ነው ትብብር? ይህ ህብረት እያደረክ ያለው እንደ ጳውሎስ ንግግር ከአጋንንት ጋር ነው። ኢየሱስን መስሎ ከቀረበው አጋነንተ ጋር ህብረት ማድረግ ትጀምራለ። ቀስ በቀስ ህብረት ማድረግ እየጀመርክ ስትሄድ የሆነ ሰዓት ላይ ሙሉ ሙሉ የዚ አጋነንት ብቻ ሆነ ትቀራለ። ሰው ከጌታ ተለይ ተነጥለ ትጠፋለ ማለት ነው። እና እንደቀላል የሚታይ ነገር አይደለም። ሰው ክርስቲያን ደግሞ ጥንቁቅ ነው ነው እና መርማሪም ጭምር ነው። የሌሎችን ቤተ እምነቶችን እንግዲህ አሁን እንደው የማንቋሸሽ ነገር ሳይሆን እንደ ክርስቲያን ግን ያለን እምነት እንዲህ ስለሆነ ባይሰማ መልካም ነው። የማንሰማውን በዚህ ምክንያት ነው የሚል እምነት አለኝ እና ከዚህ አንፃር መልከተው ይቆየን ነው። አመሰግናለሁ። ከዛ በተጨማሪ ደግሞ ምንፍቅናም ጭምር ነው። ክህደትም ጭምር የለው ነገር ክህደት ደግሞ እግዚአብሔርን እናመሰግንበት የምንችልበት ጉዳይ አይደለም። ወደ ወቅታዊ ጉዳያችን ምጣ። እንግዲህ አማራ ክልል ላይ እየተደረጉ ያለው በተለይ ወጣቶች ላይ እየተደረገ ያለው ነገር ብዙ አይተሃል። ዛሬም የቀብር ስነስርዓት ነበር። እናት በጣም እያለቀሰች ነበር። እናቶች በጣም በሚያሳዝን ሁኔታ ነበረ የነበረው ድባብ። ጨርቃቸውን ጥለው ሲያለቅሱ የነበሩ እናቶች ነበሩ። ይሄ በጣም የሚያሳዝን ነገር ነው። እውነት ለመነጋገር መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት። ወንድም ሁለት ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ፣ እንደፈለገኝ ከራተት። እነኝን ሁለት ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ሕፃናትን አደራ መቀበል የሚችል ክንድ አለ? ሴትና ሕፃናት ወጥተው መግባት እየቻሉ ነው? ሱቅ ደርሰው ሕፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም። ሴት ልጅ መውለድ፣ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳ እረፍት ያገኛሉ ወይ? እኛ አስተገቢውን ፍትህ እናያለን ወይ ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትሕ ለሕፃናትና ለሴት ልጅ ልበል ወይስ ልብ ይስጠልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ ምንም ጥርጥር የለውም ነገር እሱ እኔ ሁለት ሴት ልጆች ነው ያሉኝ ሁለቱም ልጆች ሴቶች ናቸው እህት አለችኝ እናት አለኝ ባለቤቴም ሴት እህቶቻችን ላይ እየደረሰ ያለው ነገር ከአንድ ሰው አይደለም ከሰብአዊነት የማይጠበቅ በጣም የወረደ ጉዳይ ምንም ጥርጥር የለውም ማንም ሊደራደርበት የሚችል ጉዳይ አይደለም ግን መንግስታችን ያውቀዋል እኔ ተናግራለሁ ከዛሬ ሰባት ስድስት ዓመት በፊት ደጋቡር ላይም ጭምር እያለሁኝ የተናገርኩት ነገር ነበር። ይሄ መንግስት አንድና አንድ ሊወርድ የሚችለው የረሃብ ጉዳይ ቃሉ ስቀር ጦርነት ያወርደው ሀገሪቷ ምዕመኗ ሲራብ፣ ሀገሩ ምዕመኑ ሲራብ፣ የዳቦ ጉዳይ ሲመጣ የዛን ጊዜ ይወርዳል እንጂ መንግስት በጦርነት የሚያወርደው የለም ይወርዳል ብዬ አላስብም። ይሄ የኔ እምነት ነው፣ የእናንተን አላውቅም። ግን በሆነ ወቅት ላይ መምህራችሁ እንዲያጓርዳ ሳባቤ የተናገረው ነገር ላሰማችሁ። ሀገራችን ችግር ላይ ናት ብላችሁ ታስባላችሁ? አዎ፣ አረ ንገሩኝ። እሺ መልካም። አሁን ትናንት ከነበረው ከ2010 እና ከ2011 ማን ይከፋ ነበር? 11 ከፋ፣ አይደለም ከ11 እና ከ12፣ ከ12 እና ከ13፣ ከ13 እና ከ14። ስለዚህ 15 የበለጠ ሊከፋ እንዳይችል ወይም ደግሞ ከዚህ በኋላ ያለው ወራት ምን ያህል ዝግጁ ናችሁ? እኔ እውነት ለመናገር ደጋገም ይናገራሉ። ስፖርት ሰራላችሁ ወንድሞቻችን ኃጢአት ነው። እንደ ስፖርት መስራት ይሄ፣ ብረት ምናምን አትሸከሙ። እሱ እሱ ስፖርት አይደለም። የሆኑት ጭንቅላት መድፈኛ ነው። ያንን ምልህ ባለሙያ ስለሆንኩ ነው። እባክህ አንተ 50 ዓመት ብትሸከበው እውቀቱ ስለማይኖርህ ብዬ ነው። በመሸከም አይደለም እውቀቱ የምታገኘው። መስራት ያለባችሁ ምን እንደሆነ ለምከራችሁ፣ ማርሻል አርት። ደህና ዋላችሁ። መስራት ካለባችሁ ይኸውልህ፣ ጥብቅብቅ ያልኩህን መንገድ ሂድ ብትባል እንዴ፣ አቀበቱን መውጣት ቁልቁለቱን መውረድ መሸከም አይታውቅም። እንደ መጀመሪያ ደረጃ አለ ጤና ያስፈልግህ የለ አያስፈልግም። በቃ ስራ፣ ጠዋት እየተነሳህ ከጸሎት በኋላ ነው ጸሎት ቤት እንዳትሮጥ፣ መጀመሪያ ጸሎትህን አድርሰህ። ጸሎት ሳታድርስ ስፖርት ቤት ከገባህ ጋኔን ነው የሚያድርብህ። ይቅርብህ። ጸሎትህን በሌሊት ጨርስና ከዛ ሩጥ። ይሄ ተራራ እንትን ነው የሚጠብቅህ። እ ገነት ተራራ ለሚባል በቃ ወደ ገነት ሩጥ ሂድ። አንቺም ቢሆን ታጠቂ ግድ የለም። እንዴት ዋላችሁ? ጥሩ ነው ብዬ ነው። ራስን ማዘጋጀት ጥሩ ነው። መንፈሳዊ ብቻ ሳይሆን ስጋዊ ዝግጅት ያስፈልጋል። እስራኤላውያን ከባቢሎን ሲወጡ ዝም ብሎ እንደ ጎርፍ የወጡ እንዳይመስል ተዋግተው ነው የወጡት። ገብቶሃል? ነፃነትህ ከእግዚአብሔር በታች የት ነው ያለው? እጅ ላይ ነው ያለው። ማንንም አይሰጠህም። በመጀመሪያ ደረጃ ነፃነት አይለመንም። መብት አይለመንም። ነጻነትና መብት ተለምኖ ተገኝቶ አያውቅም። ከእግዚአብሔር ካልሆነ ሰው ከሰው ነጻነቱን መብቱን መጠየቅም መለመንም መጠበቅም የለም። እናመሰግናለን። እንግዲህ መምህራችን እንደተናገሩት ነጻነታችንን ማስከበር የምንችለውም ነጻነታችን በእጃችን ነው፣ ከሰው ለምንን የምናገኘው አይደለም። እግዚአብሔር አምላካችን ግዕዛን ያላቸው ፍጥረት አድርጎ የፈጠራቸው ሁለት ፍጥረት ናቸው፣ መላእክትና ሰው ናቸው። ነፃነት ነፃ ፈቃድ ያላቸው ሌሎቹ ማሰብ ስለማይችሉ ግዕዛን ስራ የላቸው ዝም ብሎ ሊነዱ ይችላሉ። ሰዎች ግን ማሰብ የሚችሉ ግዕዛን ያላቸው ፈጣት እንደሆነ ግን እናውቃለን። ወደ አባታችን ወደ አቡነ ሳዊሮስ ንግግር ልምጣ። እንግዲህ ይህ ንግግር ተተርጉሞ ቴሌግራም ላይ ተለቋል። እሳቸው ከተናገሩ በኋላ የተናገሩት ነገር በአማርኛ ነበር እላቸዋለሁ ተቆተው ነበርባቸው አሲት ፍቴ ገረ ፍቴ ጎዳና ጎዳ ፍቴ ገሞጅ ፍቴ ፈዳላ ፍቴ ወደንታይ ኦሮሞን ተኩማ ተኩ ኦሮሞን

እንግዲህ የተናገሩት ነገር በአማርኛ ለማቅረቢያ ያህል ተተርጉሞ የቀረበ ነው። እሰት ከሆነ እናንተ ኮሚንተር ተሳውቁኝ ያላችሁ የእናንተ ደግሞ ሀሳብ አስቀምጡ። እንግዲህ በርዕስ ደረጃ የተቀመጠው ምን የሚል ነው? በዚህ ሀገር ላይ ባለቤት መሆን ያለበት የኦሮሞ ነው የሚል ነው። ሳዊሮስ እንደተናገሩት ማለት ነው፣ እንደዚህ እኛ ኦሮሞዎች አንድ ልንሆን ያስፈልገናል። ከዚህ መጣ ከዚያ መጣ ከታች መጣ ከቆላ መጣ ከደጋ መጣ ሳይሆን ኦሮሞ አንድ ነው፣ አንድ ኦሮሞ ነው ብዙ ችግር ውስጥ እንዳለፍን ታውቃላችሁ። ከጥንት ጀምሮ እስከ አሁን ያለው ችግር ታውቃላችሁ። ያለውን ጥላቻ ያለውን ንቀት ታውቃላችሁ። ከዚያ መከራ ውስጥ አልፎ ከዚህ መድረስ የቤተ መንግስቱም፣ የቤተ ክህነቱ ማለት ነው፣ እንዲህ በስታችሁ ማየታችን ደስ አሰኝቶናል። ለእግዚአብሔር ምስጋና ይሁን። ከዚህ ሀገር ላይ ባለቤት መሆን ያለብን እኛ ኦሮሞች እንጂ ሌላው ብሔር ባለቤት ሊሆንባት አይገባም ብለን ነበር። የኦሮሞ ልጆች በቋንቋቸው ይማሩ ወንጌል ይማሩ በቋንቋቸው ቅዳሴ ይቀድሱ ሲሉን ይቀድሱ ሲሉን የነበሩ ታውቃላችሁ። የቤተ ክርስቲያን አንድነት ለማፍረስ ነው፣ ይህችን ሃይማኖት ለማጥፋት ነው አሉ። እነርሱ ለማጥፋት አለማጥፋት ስላልተመቻቸውም ያለ እኛ ይህችን ሃይማኖት አትኖርም፣ ይህች ሃይማኖት የእኛ ናት የሚሉ ናቸው። ይህን የተናገሩት። ስለዚህ ይህን ነገር የተናገሩት አማራዎች ናቸው በሚለው ማለት፣ ምክንያቱም የእኛ ተብሎ እስካሁን ድረስ ኮት የተደረገ ያለው አማራው ስለሆነ፣ ከዛ ውጭ ግን የተናገሩት ነገር ተተርጉሞ የቀረበው ነገር ይሄ ነው። እውነት ግን የዘር ጉዳይ አባቶቻችን መሀል ላይ የለም ወይ? የዘር ጉዳይ እንዲህ ማድረጉ ተገቢ ነው ወይ? በእርግጥስ እርግጥም የተሸዉት ደግሞ በዘርም ጭምር ስለሆኑ ላንፈርድባቸው ይቻላል። በዘር በኮታ ተመድበው ስለ ዘራቸው አይጨነቁም፣ ስለ ዘራቸው አይመለከታቸውም። መነኩሴ ዘር የለውም ልንላች የመጡት የተመደቡት በራሱ በዘር ስለሆነ ማለት ነው። እግዚአብሔር አምላካችን ከዘር ጎጣ አውጥቶ ለቤተ ክርስቲያን እንድናስብ አምላክ ይርዳል። ወደ ነገው ስንክሳር ልብጣ፣ ነገ ጥቅምት አስር የማህሌ ተጽጌ የጽጌ ጾም ሦስተኛውን ሳምንት ጀመርን። የዛሬ እሁድ የማህሌ ተጽጌ አዳራችሁ እንዴት ነበረ? ምን ጥያቄ ያለው እጅግ በጣም ጥሩ ነው አትሉም እንዴ? እኔ እኮ የጽጌ ጾም ሚስጥሩ እጅግ በጣም ይገርመኛል። አዎ በጣም ይገርማል። በማህሌ ተጽጌ በአበባ ምስጋና እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በአበባ ልጇን ወዳጇን አምላካችንን በፍሬ እየመሰልነ ድንቅ በሆነ አባቶቻችን በደረሱት በማህሌ ተጽጌ ምስጋና ስናመሰግናት እዛው ላይ ደግሞ ምስጋናውን እንደጨረስን ደግሞ አባታችን አርከ ስሉስ በደረሱት ሰቆቃው ድንግል በማርያም ለቅሰው በሚለው ድርሰታቸው ደግሞ ርር ብለን እናለቅሳለን። እጅግ በጣም ይገርማል እኮ ሚስጥሩ። እናዝናለን፣ እንደሰታለን፣ እንደሰታለን፣ እናዝናለን። እንደዚህ እየሆነ መሐሌ ተጽጌ የጽጌ ጾም ማለቂያ ላይ እመቤታችን ከስደቷ ስትመለስ፣ እኛም ከሐዘናችን ተመልሰን በደስታ እንፈካለን። ታዲያ እስከዚያው ድረስ ግን በጽጌ ምስጋና እየተደሰትን በሰቆቃው ድንግል በማርያም ለቅሶ ደግሞ እያዘንን አብረን እንቆያለን ማለት ነው። አሁን ያልሁት ነገር ግልጽ እንዲሆንላችሁና እንዲገባችሁ ከመሃሌ የተጽጌ ከጽጌ ምስጋና አንድ፣ ከሰቆቃው ድንግል ከማርያም ለቅሶ ደግሞ አንድ ልጋብዛችሁ። እስኪ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪ ነሰ ይሰግድ ውእቱ። አለ። እጅግ በጣም ይገርማልኮ። ሁላችሁም እንደምታውቁት ሊቀ ሰማይታት ቅዱስ ጊዮርጊስ በሰማይ አንድ ስርዓት ተዘርግቶለታል። እርሱም ማንኛውም ነፍስ ጻድቅም ትሁን ኃጥ ከሞተች በኋላ ወደ ፍርድ አደባባይ ወደ ጌታ ከመቅረቧ በፊት ለቅዱስ ጊዮርጊስ የአክብሮት ስግደት ሰግዳ ነው የምትቀርበው ወደ ፍርድ ማለት ነው። ታዲያ እዚህ ላይ ግን መሀል የተጽጌ ምን አለመሰላችሁ የሞቱ መታሰቢያ የስሙ ምልክት የተጻፈብሽ እመቤት የማርያም ሆይ ከሚያምር የባህሪ እንቆ የጠራሽ የራስ ወርቅ ክበብነሽ የአበባ ጉንጉን የተሳለብሽ የጊዮርጊስ የመንግስቱ ዘውድ ማርያም ሆይ አንቺ ሁሉን ታሰግጃለሽና እሱም ለአንቺ ይሰግዳል፣ አለ። አዎ ሁሉን ሲያሰግድ የነበረው ሊቀ ሰማይታት ቅዱስ ጊዮርጊስ አንቺ ግን ታሰግጀዋለሽ እያለኮ ነው። ወረድ ብሎ ደግሞ ምን ይላል መሰላችሁ? ተአምረ ፍቅርኪ ማርያም ይገብር መንክረ እንዘ ፃዕረ ሞት ያረስ ወያስተ ጥዕም መሪረ እመ አዛ ጽጌ ክሰ ለዘበ አውደ ሰም ሰክረ ውግረተ አእባን ይመስሎ ሐሰረ እሳትኒ ማየ ባህር ቆሪረ። አለ ማርያም ሆይ የፍቅርሽ ጣዕም መራራውን አጣፍጦ የሞትንም ጣዕር አስረስቶ ድንቅ ነገርን ይሰራል። በልጅሽ የፍቅር መዓዛ ለሰከረ ሰው ደግሞ በድንጊያ መወገር እንደ ገለባ በእሳት መቃጠልም እንደ ቀዝቀዛ ባህር ይመስለዋል አለ። እጅግ በጣም ይገርማልኩ። እንደዚህ አድርገን በማሌ የተጸጌ በአበባ ምስጋና አመስግነን ወደ ሰቆቃው ድንግል ወደ እመቤታችን ለቅሶ ስንገባ ደግሞ የማርያም ለቅሶ ክፍል ሁለት። የድንግልና ወተትን ለአምላክ ያጠጡ የገነት ምንጭ የልምላሜ ጡቶችሽ እንዴት ደረቁ? በእሾህና በአሜከላ መካከል ደስታን ያፈራሽ የራሴ አክሊል የሱፍ አበባ ማርያም ሆይ በበረሃው የፀሐይ ሐሩር እኔም እንዳንቺ ልቃጠል። በኃይል የሚያገሱ የግሩማን አነበሶች ልጅ ሆይ ከቀበሮ ሄሮድስ ፊት ግድያን በመፍራት እንዴት ሸሸሽ? የዚህን ዓለም መንግሥትና ሀብትም በምድር አልወደድሽም። ልዑል ልጅሽም ትሕትና ልማዱ ነውና የአንችም ባሕሪ በሥራና በቃል እንደሱ ነው። ይሄ የተሰደደ ኢየሱስ ግን ለተሰደዱ ሁሉ ተስፋ ነው። የተገፋው ኢየሱስ ለተገፉ ሁሉ መጠጊያ ነው። እግዚአብሔር እንደ ድኾች ማደሪያ የሌለው ሆነ። ኢየሱስ ሕፃን ሆኖ ሳለ ተጓዥ ተሳዳጅ ሆነ። የእናቱ ሐዘን የልቅሶ ሙሾ ሆነብኝ። በሰው ዘንድ የተናቀው ተወዳጁ የአብ ልጅ በስጋ ደመና ተጭኖ መመላለስን እንደማያውቅ ሁሉ ወደ ግብፅ ምድር ወደ ግብፅ በረሃ ሲወርድ ደክሞት አላበው። የአበባ ከንፈሮቹ ውበትም በፀሐይ ብዛት ጠወለገ። መንታ የሆኑ የእናቱን ጡቶች ለመጥባት በወደደ ጊዜ ወተትን አጥቶ አምላክ እንደ ሕፃናት አለቀሰ። ስለ ወልድ እንባ መፍሰስ የእኔም እንባ ይፍሰስ። እናቴ ሐና ወዴት አለች? ከወገኖች የሆነች ኤልሳቤጥስ ወዴት አለች? ስለ ስደቴ ሊያለቅሱልኝ ይገባል። በዚህ የሚያውቀኝ ሰው አጥቻለሁና ወዮልኝ እያለች እናታችን ማርያም አለቀሰች። ሐዘኗን ታይላት ዘንድ ተወዳጇ ልጅሽ ትጠራሻለችና የካህናት ወገን የሆንሽ ሐና ሆይ ተነሽና ነይላት። ከእርስቷ ወጣች፣ በድህነትም ተሰደደች። ከበጋው ከበረሃው የፀሐይ ቃጠሎ የተነሳም ለተጠማው ልጇ የምታጠጣው እፍኝ ውሃ አጥታ ማርያም አለቀሰች። የውቅያኖስን ጥልቀት በስንዝሩ የሚለካ መለኮት ልጇ አምላክ ልጇ እንደ ልጆች በተጠማ ጊዜ በዚች ሀገር ያሉ ሰዎች ጽድቅን የሚያውቅ የለም። ውሃ ለመንኳቸው ግን አልሰጡኝም። ውሃ ፍለጋ ሂጄ ውሃ ላላገኝም የልጄን የወርቅ ጫማ አስወሰድኩኝ ብላ ድምፀ መልካም የጽጌ አሞራ ማርያም አለቀሰች። ሕፃኑም የእናቱን ጩኸትና ለቅሶ ሰምቶ የአለቱን ድንጋይ ባርኮ ከቆመበት ቦታ ላይ ውሃ አፈለቀ። ከውሃውም ታጠጣው ዘንድ ስለመጠማቷም ተጠጣ ዘንድ አመለከታት። ግን የዚያች አገር ሰዎች ክፉዎች ናቸውና እንዳይጠጧት አመረራት ከሩቅ አምነው ለመጡ ግን መድኃኒት የጣፈጠች አደረጋት። ቀጣዩን ደግሞ በሚቀጥለው አቀርብላችኋለሁ። መድኃኒተ ዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮ ሊስጠን፣ አሜን። ይቆያል። አሜን ወንድማችን፣ እግዚአብሔር አምላካችን ቃለ ያሰማልን፣ መንግስቱን፣ መንግስት ሰማያትን ያውርስልን። እንግዲህ ከመሸ ያቀረብኩላችሁ ዝግጅት ይህን ነው መሰለ ነበር። ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሰላም ዜርክን ከእናንተ ጋር ቸርቆይ